የሙፍቲ ጥበባማ ኑዛዜ ሸሪዐዊና ተጨባጭ መሠረቶች በአምባሳደር ሐሰን ታጁ። መግቢያ፣ የሙፍቲ የመጀመሪያ መነሻ፣ ሁለተኛ መነሻ የሁለቱ ኸሊፋዎች ድርጊት፣ ሶስተኛ መነሻ የእናታችን ዓኢሻ ምኞት፣ አራተኛ መነሻ የሌሎች ዑለሞች አርአያነት ይበልጥ አሳማኝ አሁናዊ ምክንያት ስሁት ማጣጣያዎች አደገኛ የሁከት ጥሪዎች ሃይማኖታዊ አጀንዳን በፖለቲካ ጉልበት የማስፈጸም መሰሪነት የፍቅህ ግንዛቤ ችግር ማጣቀሻ ኪታቦች መግቢያ የሙፍቲ ህልፈት ኢትዮጵያውያንን በሙሉ የዘውግም ሆነ የሃይማኖት ልዩነት ሳይኖር በአንድነት ያስለቀሰና ያስቆዘመ መሆኑን በሰሞኑ ሁኔታዎች የታዘብነው ጉዳይ ነው። ሞታቸው ቢያሳዝነንም የተሸኙበት ሁኔታ ለእርሳቸውም ሆነ ለሙስሊሙ ማህበረሰብ ከፍተኛ ክብርን ያጎናጸፈ መሆኑም እሙን ነው። ከአንዳንድ ወገኖች የተሰሙ ድምፆች አጠቃላዩን መልካም ድባብ የማደብዝዝና የማደፍረስ እንዲሁም መሆን የነበረባቸውን ሁኔታዎች የማስቀረት አቅም ባይኖራቸውም ባለቀን ልቦናዎችን ሁሉ ማሳዘናቸው አልቀረም። አጋጣሚዎችን ለመማማር መጠቀም ብልህነት ነውና በዚህ ረገድ የታዩ ሸሪዓዊና ስነምግባራዊ ሕጸጾችና የእረምት ሀሳቦችን መጻፍ አስፈላጊ ሆኗል። በሙፍቲ የመቃብር ስፍራ ምርጫ ጉዳይ የወጡ የፌዴራል ዑለሞች ማህበርና የኦሮሚያ ዑለሞች ማህበር መግለጫዎችን አንብቤያለሁ። በቤተል በቤተልና በነጃሽ መስጂዶች የተደረጉ ሁለት ኹጥባዎችንም በከፊል አድምጫለሁ። የሁሉም መልእክት ከሸሪዓ ማኳያ ህጸጾችን ያስተናገዱ፣ ከማህበረሰባዊ ደህንነትና ሰላም አንጻር አደጋ ያቆሩና በእጅጉ የላለውን የሙስሊሞች አብሮነት ለመበጠስ አስተዋጽኦ የሚያበረክቱ እንዲሁም የጋራ ተቋም ለማነጽ ተስፋ ተስፋቸው ያልተሟጠጠ ወገኖችን ተስፋ የሚያጨልሙና ከስነ ምግባርም አንጻር ከሃይማኖት ተቋማትና ሃይማኖተኛ የማይጠበቁ በመሆናቸው ከዚህ ቀጥሎ የሰፈሩ ሀሳቦችን ለመጻፍ መንስኤ ሆነዋል። ሙፍቲ የፍቅህ አዋቂ፣ ለስልሳ ዓመታት በሸሪዓ ትምህርት የቆዩ የሚናገሩትና የሚሰሩትን ሁሉ ከአላህ ዘንድ ከሚኖር ተጠያቂነት አንፃር በጥንቃቄ የሚመዝኑ በተጨማሪም በተለያዩ የእውቀት ዘርፎች ብቃት ያላቸውን ደረሶች በዙሪያቸው ያሰለፉ እንደመሆናቸው ውሳኔያቸው በጥንቃቄና በማስተዋል የተደረገ ስለመሆኑ የሚያጠራጥር ነገር የለም። እውነት ከእርሳቸው ጋር ናት። በአንጻሩ እሳቸውን በመቃወም የተሰሙ ድምፆች መንስኤ ሃይማኖታዊ እስከማይመስል ድረስ የሥነ ምግባር መላሸቅና የእርሳቸውን ክብር የማሳነስ ብርቱ ፍላጎት ተስተውሎባቸዋል። አንዳንዶች የሙፍቲን በሀገር አቀፍ ደረጃ ከፍ ማለትና መጉላት ከራሳቸው መቅለልና መደብዘዝ ጋር ያያያዙት ይመስላል። ጉልህ ሸሪዓዊ ህጸጾችን አስተናግደዋል። የታሪክና የተጨባጭ ግንዛቤ ስህተቶችም አሉባቸው። ቀጣዩ ጽሑፍ

በቤት ውስጥ መቀበር የተፈቀደ ቢሆንም በሕዝብ መቀበሪያ ቦታ መቀበሩ በላጭ እንደሆነ የሚገልጹ ዑለሞች አብይ ምክንያታቸው አላፊ አግዳሚው ዱዓ ያደርግለት ዘንድ የሚል ነው። ይህ ምክንያት ተጨባጭ ሆኖ በማይገኝበት ወይም ይህ የዱዓ እድል በመኖሪያ ቤትና አካባቢ የበለጠ የሚገኝ ከሆነ ግን ይህ በላጭነት ትርጉም ያጣል። እናም የተሻለ የዱዓ እድል በሚያገኝበት ስፍራ መቀበር የበለጠ ይሆናል። ይህን የሻፍዒ ሊቃውንት መርህና ገለጻ ወደ ሙፍቲ ተጨባጭ ስናወርደው በቅጥር ግቢያቸው መቀበራቸው በላጭ ሆኖ እናገኘዋለን። ምክንያቱም በዚያ ግቢ ውስጥ ከአመት እስከ አመት የተዘረጋ የዕልምና የዱዓ መእዳ አለ። በርካታ ሰዎችም ይሳተፋሉ። በረመዳን ደግሞ በተለየ ሁኔታ ሙሉ ሌሊቱ ጭምር ህያው ይሆናል። ስለዚህ ከየትኛውም የመቃብር ስፍራ ይልቅ ቅጥር ግቢያቸው የተሻለ እና ከወዳጆቻቸው የሚላክ የዱዓ ሀብት ያሳፍሳቸዋል። ህዝብ አንድን ሰው ከቀበረ በኋላ የማስታወስ አዝማሚያው እምብዛም ነው። ሼክ መሐመድ ሳኒን ወይም ሀጅ ራፍዕን ከቀበርናቸው ወዲህ ለምን ያህል ጊዜ እንዳስታወስናቸው ራሳችንን መጠየቅ እንችላለን። በአንጻሩ ቤተሰብ ደረሳና ወዳጅ ግን ምንጊዜም ከልቦና አያወጣም። በተለይም በቅርበት ባየ ቁጥር ዱዓና ሶደቃ ያስታውሳል። ስለዚህ የሙፍቲ ውሳኔ ሸሪዐዊ ከመሆኑም በተጨማሪ በጥንቃቄ የተሳላና ጥበባማ ነው። የሻፋኝ መዝሀብ የኢትዮጵያ ዑለሞች መመሪያ ይሆን ዘንድ የተዘጋጀው የዑለሞች መግባቢያ ሰነድ በፍቅህ መስክ ሊመራባቸው ካጸደቃቸው መዝሃቦች መካከል አንዱ ሲሆን በሀገራችን ሰፊ ተከታይ ያለው በመሆኑ የተለየ ክብደት ይሰጠዋል። የሆነ ሆኖ ከአራቱም መዝሃቦች መካከል በአንዱ የጸደቀን ሀሳብና ፈትዋ መፈጸም ሊያስመሰግን እንጂ ሊያስኮንን አይገባም። ሁለተኛ መነሻ የሁለቱ ከሊፋዎች ድርጊት። ሰይድ አቡበክር የተቀበሩት በነቢዩ ሰለላሁ ዓለይሂ ወሰለም አጠገብ ነው።

ያደርጉት እንደነበረው ከህዝብ መካነ መቃብር መቀበር ስለሆነ፣ በሌላ በኩል ቤት ውስጥ መቀበር በነቢዩ ብቻ ቢገደብ የሚሹ ቢሆኑም በሰይድ አቡበክርና በዑመር የቀብር ስርዓት በሰሓቦቹ ሁንዳ ስለተፈጸመ በቤት ውስጥ መቀበርን ክልክል ይሉት አልደፈሩም። ምክንያቱም ሰሓቦች በስምምነት ሐራም ነገር አይፈጽሙምና። ሆኖም የማይበረታታ ወይም ከረሃ ብለውታል።

በሐነፊ መዝሃብ መሰረትም የሙፍቲ ውሳኔ ሸሪዓዊና ተገቢ ነው። በተለይም የሐነፊ መዝሃብ ሊቅ ስለሆኑ እነዚህን ሀሳቦች በመዝሃቡ ውስጥ የሚገኙ የአመክንዮ መንገዶች በሚገባ ያውቋቸዋል። በጥቅሉ በሀገራችን በሚሰራባቸው ሁለት የፍቅህ መስመሮች ሲመዘን የሙፍቲ ውሳኔ ሸሪዓዊና አግባብነት ያለው ነው። የግል የፍቅህና የፈትዋ ምርጫቸው በመሆኑ ሊከበር ይገባል።

ጥብቅ ፍላጎት ሸሪዓን የተጻረረ ሊሆን አይችልም። ለማንኛውም እናታችን ከቤት ውስጥ መቀበር እንፈልገዋል። ሙፍቲ ደግሞ ከቤታቸው አጠገብ ባዘጋጁት ስፍራ ተከድመው ይህንኑ ተግብረዋል። አራተኛ መነሻ የሌሎች ዑለሞች አርአያነት። በሀገራችንም ሆነ በዓለም አቀፍ ደረጃ በግል ቤትና ሀሪማ መቀበር የታወቀ እና የጸደቀ የታሪካችን አካል ነው። በዚህ ረገድ ሊጠቀሱ ከሚችሉ ማሳያዎች መካከል በዚህ ርዕስ ስር የተካተቱት ጥቂቶቹ ናቸው። የእነዚህ ማሳያዎች ዓላማ በቤት ወይም በዛውያ ውስጥ መቀበር በትውልድ ቅብብሎች የቀጠለ ሸሪዓዊ ተግባር መሆኑን ለማሳየት ካልሆነ በስተቀር የጉዳዩን ሸሪዓዊነት፣ ከዚያም አልፎ የነቢዩንና ሶለላሁ ዓለይሂ ወሰለም የኩለፋኡ ራሺዲን ርአያነት በመሆኑ ለመረዳት ከላይ የቀረቡት ምሳሌዎች በቂ ናቸው። በዚህ ረገድ ሼክ ዓብዱልቃድር አልጀይላኒ እስከ 561 ሂጅሪ ይጠቀሳሉ ከሚያስተምሩበት ቦታ ተቀብረዋል። ኢማም አነዋውይም እንዲሁ ነዋ በተባለች ቀዬ ከዛውያቸው ውስጥ እንደተቀበሩ ይነገራል። ለማሳያነት በቂ ናቸው። ወደ ሀገራችን ስንመጣ በርካታ ዑለሞች ከሚያስተምሩበት ቦታ ወይም ከዛውያቸው መቀበራቸው በጣም የተለመደ ነው። ለምሳሌ ከኮምቦልቻ ጠገብ የመጅት ሐሪማ ባለቤት እዚያው ለብዙ ዓመታት ካቀሩበት ቦታ ተከድመዋል። አሁን በልጆቻቸው ተተክተዋል። እውቁ ዓሊም ሼክ መሐመድ ታጁዲን በግል መካነ መቃብር የተቀበሩ ሲሆን ልጆቻቸውና ባለቤታቸው ካጠገባቸው እንዲቀበሩ ሆኗል። ካጠገባቸውም ግዙፍ መስጅድ ተገንብቷል። የጀማ ንጉሱ ሼክ መሐመድ ሻፍዕና ሌሎችም ሊቃውንት ይጠቀሳሉ። ሁሉም በሁሉም የሸሪዓ እውቀት ዘርፎች አንቱታን ያገኙ ናቸው። ስለዚህ የፌዴራል ዕለሞች ምክር ቤት የሙፍቲን በቅጥር ግቢ በቅጥር ግቢያቸው መቀበር በሀገራችን ያልታየ አዲስ ነገር በማለት መግለጹ ታሪክን ካለማወቅ የመነጨ ስህተት ወይም ነጭ ቅጥፈት ነው። ይበልጥ አሳማኝ አሁናዊ ምክንያት የሙፍቲ ውሳኔ በሸሪዓው ሚዛን ፍቅድነቱ የማያሻማ ቢሆንም ከዚያ ባሻገር የሆነ ተጨባጭ ምክንያት አለ። ይኸውም አሁን አሁን መቃብሮችን እየዞረ የሚያጠቃና የሚያወደም የአስተሳሰብ ሸንኮፍ መኖሩ ይታወቃል። ይህ ሸንኮፍ በሕይወት ያሉ ትናት አድርጎ ጨርሶ አሁን ወደ ሙታን መንደር ተሸጋግሯል። ሙታን ማረፊያ አጥተዋል። ማንነታቸውን ለማስታወስ በቤተሰብ የተቀመጡ ምልክቶች ሁሉ ጠፍተዋል። የዑለሞች መካነ መቃብሮች ማንነታቸው እንዳይለይ ተደርገው ተደምስሰዋል። ሙፍቲ በዚህ ወገን ክፉኛ እንደሚጠሉ ይታወቃል። በሞቱ ጊዜ የደስታ መግለጫዎችን በየአቅጣጫው ማውጣቱ የአደባባይ ሚስጥር ነው። ይህ ወገን የሙፍቲን ክቡር አካል በኮልፌ የመካነ መቃብር በግላጭ አገኝቶ ለአውሬ ማስበላት እንደማይፈልግ ምንም አይነት ማረጋገጫ የለም። ቢያንስ ክብረነክ በሆነ ሁኔታ ሊያንገላታው እና ምልክቶችን በማጥፋት በእርሳቸው ላይ ያለውን ቂም መወጣት እንደሚፈልግ የሚጠበቅ ነው። ስለዚህ ለደህንነታቸው አስተማማኝ በሆነ ስፍራ ማረፋቸው ግድ ነው። አንዳንዶች ዱዓ እናደርግላቸዋለን ኮልፍ ይቀበሩ በማለት ያሰሙ ጩኸት የክፍለ ዘመኑ ስላቅ ሊባል ይችላል። ለእርሳቸው ዱዓ ማድረግ የፈለገ ኮልፍ አለመሆናቸው ሳያግደው ባለበት ቢያደርግ ይደርሳቸዋል። ሆኖም ነገሩ ሌላ ነው። በህይወት እያሉ በከፍተኛ ሁኔታ ያወቃቸውና ምድር ላይ መኖሪያ የነሳቸው ወገን ወደ አኼራ ሂደውም ሊያሳርፋቸው አልፈለገም። በተለይም ሀገር በነቀነቀ ሁኔታ በክቡር መሸኘታቸው በክብር መሸኘታቸው የእግር እሳት ሆኖበታል። የዚህ ሁሉ ጩኸት ዋነኛ መንስኤ ይህን ሀገራዊ ድባብ በማደብዛዝ የሞተን ሰው የመበቀል እኩይ ዓላማ ነው። እነዚህ ሁሉ ሁኔታዎች የሙፍቲን ኑዛዜ ከተራ ፊቅሃዊ ምርጫ በላይ ኢልሃም ያደርጉታል። ስሁት ማጣጠያዎች አንዳንድ ወገኖች አቡበክርና ዑመር ቤት ውስጥ የተቀበሩት ለነብዩ ሰለላሁ ዓለይሂ ወሰለም ውዴታና ከእርሳቸው ጋር ጥብቅ ግንኙነት ስለነበራቸው ስለሆነ ከግል ቅጥር ግቢ ወይም ለመቀበር ውስጥ ለመቀበር መረጃ ይሆኑም የሚል ምክንያት ለማቅረብ ሲሞክር አድምጫ። ለሆኑም ጉዳዩ በሸሪያው የሚከለከል ቢሆን ኖሮ ፍቅርና ጥብቅ ግንኙነት ሀላል ያደርገውም። ሁለቱ ኸሊፋዎች በነብዩ ፍቅር ተነሳስተው ሐራም።

የነብዩን እና የሁለቱ ኸሊፋዎችን አርአያነት በመከተል በቤቶቻቸው ቅጥር ግቢ ወይም በዛውያዎቻቸው ውስጥ ተቀብረዋል። ስለዚህ ጉዳዩም በትውልድ ቅብብሎች ያለ ችግር እና ተቃውሞ የቀጠለ ነው። ከአቡበክርና ከዐውመር በስተቀር ሌሎች ሰሓበቶች ከቤት አለመቀበራቸውን የክልከላ መረጃ አድርጎ ለማቅረብ የሚሞክሩ ወገኖች አመክንዮም ስህተት ነው። ምክንያቱም ከቤት ውስጥ መቀበር የሚፈቀድ በመሆኑ በፈቃደኝነት የሚፈጸም እንጂ ሁሉም ማድረግ ያለበት ግዴታ ወይም ዋጅብ አይደለም። ቆጮ ሐላል ነው ሲባል ለምን እገሌ ያልተመገበውም አይነት አስተሳሰብ ውዳቂ ነው። ሰዎች ሁሉ ሐላልን የመስራት ግዴታ የለባቸውም። እናም በልዩ ልዩ ምክንያቶች ከቤት ውስጥ ወይም አጠገብ መቀበር ሊፈልጉ ይችላሉ። ከሙስሊሞች መቃብር ውስጥ መቀበር ሊፈልጉም ይችላሉ። ሁለቱም አማራጮች የተፈቀዱ ናቸው። ከቤት ውስጥ መቀበር የሚሹት ልክ እንደ ሰይድ ዑመር እና እንደ ሙፍቲ ዑመር በኑዛዜ ፍላጎታቸውን ይገልጻሉ። የተለየ ኑዛዜ እና ሌላ ምክንያት እስከሌለ ድረስ የሚቀበሩበትን ቦታ እና ሁኔታ የመምረጥ መብት በዋነኝነት የቤተሰብ ቀጥሎም የማህበረተሰብ ይሆናል። አንድ ነገር በነቢዩ ሰለላሁ ዐለይሂ ወሰለም ቃል ወይም ተግባር ሀላል መሆኑ መረጋገጡ ወይም በሰሐቦች ድርጊትና ይሁንታ መጽናቱ ከተረጋገጠ በቂ ነው። ሌሎች ሰሐቦች ካልፈጸሙት ሐራም ነው የሚል መረጃ ከቁርአንም ሆነ ከሐዲስ አልሰፈረም። አንድ ነገር መፈቀዱ እየታወቀ ያለ መረጃ በግምት ሐራም ማድረግና መውገዝ በአላህ ላይ መቅጣፍ ነው። አደጋውም ይከፋ ነው። አላህ እንዲህ ይላል

አደገኛ የሁከት ጥሪዎች። ከላይ እንዳየነው የሙፍቲ ምርጫ በጠንካራ ሸሪዓዊና ተጨባጭ ምክንያቶች ላይ የተገነባ ሆኖ እያለ አንዳንድ ድምፆች አደገኛ ጥሪዎችን በማቅረብ ከፍተኛ ማህበራዊ ቀውስ ለማስነሳት በመራገጥ ላይ ናቸው። ለምሳሌ ያሲን ኑሩ ትውልድ ሲጠፋ በዝምታ እንመለከትም በማለት የሙፍቲ አጽም ተፈንቅሎ እንዲወጣ የማነሳሳት አንድምታው አንድምታ ያለ ኩጥባ ማድረጉን ስሰማ በእጅግ ያዘኛለሁ። ይህ ጥሪ አጀንዳውን በእውቃ ለማወቅ ከመሆኑም በላይ ግጭት ለማቀጣጠል ያለ መጽንፈኝነት ነው። በየትኛውም ነቢይ ወይም ዓሊም ዘመን ከቤቱ የተቀበረ ሰው ተፈንቅሎ ወደ ሌላ ቦታ ሲወሰድ እንዳይርሱ ይወቀው። ከቤት ውስጥ የመቀበር ሐላል ድርጊትን ለመፈጸም ተብሎ ቀብር ወደ መፈንቀል ነብሸል ቁቡር ሐራምና ወደ አደገኛ የማህበረሰብ ግጭት መጣራት ቀብደት ተለይቶ የሚታይ አይደለም። መድረክ ተገኘ ተብሎ በወጉ ስለማያውቁት ነገር እንደ ልብ መናገር የማሰብን መጠን ከማስገምገሙን በላይ አደጋ ሊያስከትል ስለሚችል ሰከን ማለቱ ይበጃል። እንዲህ አይነት በወጉ ያልተጠኑም ሰበውካዎችና ጥሪዎች የፅንፈኝነት ዋዕዞች የሚያስከትሉትን ማህበራዊ አደጋ የከፋ ነው። ይህ የያሲን ጥሪ ወደፊት በሙፍቲና በሌሎች የሀገራችን አውለሞች መካነ መቃብር ላይ ምን እየታሰበ እንደሆነ ወይም ምን ሊታሰብ እንደሚችል የሚያሳየ ማስጠንቀቂያ ደውል ነው። እናም መላ ማህበረሰቡና የሚመለከታቸው አካላት በተመሳሳይ እብደት ውስጥ ያሉ አካላትን እጅ በመያዝ ከሚቀጣጠለው እሳት ሀገርን እና ህዝቡን መታደግ ይገባቸዋል። የያሲንን ጥሪ በበጎ ብንፈስረው እንኳን

ጀናዛን ከተቀበረ በኋላ ወደ ሌላ ቦታ ማዘዋወር ፍጹም የተከለከለ በመሆኑ ላይ ዑለሞች ተስማምተዋል። የሙፍቲ መሬት ደግሞ በንጹህ ገንዘባቸው የሸመቱት የራሳቸው ሐቅ እንጂ ከሰዎች የተነጠቀ አይደለም። ያሲን በሙፍቲ ቀብር ሕብረተሰቡ እንደተከፋፈለ አስመስሎ መናገሩም አይን ያወጣ ስህተት ነው። በእርግጥ ከፍተኛ ማህበረሰባዊ ስምምነት እንጂ ክፍፍል ፈጽሞ አልታየም። የአዲስ አበባን ጎዳናዎች ያጥለቀለቁ ሚሊዮኖች ለዚህ ቃል ምስክር ናቸው። የኢትዮጵያ ሕዝብ በቅርብ ታሪኩ በዚህ መልኩ አንድ ልብ የሆነባቸው አጋጣሚዎች ብርቅዬ ናቸው። ስለሆነም እየሆነ ያለው መከፋፈል ሳይሆን በጥቂት አጉራ ዘለል ግለሰቦች ያልተገቡ ንግግሮችና ድርጊቶች አማካይነት ማህበራዊ ውጥረት እንዲፈጠር ሙከራዎች እየተደረጉ መሆኑ ነው። በእርግጥ እስካሁን እነዚህ ሙከራዎች አልተሳኩም። ወደፊትም አይሳኩም። በማህበረሰባችን ብስለትና በሙፍቲ ወገን በቆሙ ብርቱዎች ሸሪአን መሰረት ያደረገ ጽኖ አቋም ሊከሽፉ ችለዋል። ሃይማኖታዊ አጀንዳን በፖለቲካ ጉልበት የማስፈጸም መሰሪነት የፌዴራል ዑለማ ምክር ቤት ባወጣው መግለጫ የሙፍቲ ኑዛዜ እንዳይፈጸም ከመንግስት አካላት ጋር በመነጋገር የፖለቲካ ጉልበትን ለመጠቀም ሞክረው እንደነበረ ገልጿል። በተጨባጭ የሆነውም እንደዚሁ ነበር። አንዳንድ የመንግስት ባለስልጣናትን በማነሳሳት ይህ መንግስታዊ በሆነ መልኩ በሃይማኖታዊ ጉዳዮች ውስጥ ጣልቃ እንዲገቡ ለማድረግ ብዙ ተጥሯል። ይህ ሴክታዊ ተልእኮ ተሸክመው ለሰዓታት ሙከራ ያደረጉ ቢኖሩም አጀንዳውን በስርዓት በማስረዳት እና መፈጸም ያለበት ኑዛዜ መሆኑን በማብራራት ከጥፋት ተልእኮ እንዲታቀቡ ማድረግ ተችሏል። ሙፍቲ ያረፉ ዕለት ማታ ከሀዘኑ በላይ እጅግ ከባድ የነበረው ከተለያዩ ወገኖች ሲደረግ የነበረውን እጅግ አሳፋሪ የማደናቀፍ ሙከራ መከላከል ነበር። እነዚህ ወገኖች በሀዘን የተጎዳውን ቤተሰብ ቀርበው ከማጽናናት ይልቅ ሴራ እየሸረቡ ጠልፎ ለመጣል ሲታገሉና ከሙፍቲ ሞት በላይ መሪር ሀዘን ውስጥ እንዲገባ ሲያደርጉት አድረው ውለዋል። በዚህ ረገድ እያንዳንዱ ወገን የነበረውን መሰሪ ሚና ወደፊት በዝርዝር ይገለጻል። የሚገርመው ከተለያዩ አካላት ጋር በተደረገ ውይይት የመቃብር ስፍራው ሙፍቲ በመረጡት ሁኔታ እንዲቀጥል ስምምነት የተደረሰ ቢሆንም ይህ ሁኔታ ያላስደስታቸው ወገኖች ጋሮን ለማደናቀፍ ኃይል አሰልፈው የሙፍቲን ቤት በመክበብ ቤተሰብንና ወዳጆቻቸውን እስከ ማስፈራራትና ማስጨነቅ ድረስ የደረሰ ነውር ፈጽመዋል። ሆኖም በቦታው በነበሩ ሰዎች ጥበብ የተሞላበት ብርቱ ጥረት የተሞከረው አደገኛ ነገር ሊቀር ችሏል። ከቀብሩ መፈጸም በኋላ ከተለያዩ ወገኖች የተሰሙ ድስኩሮች፣ የተሰራጩ ጽሁፎች ከዚህ አደገኛ ወንጀል ጀርባ እነማን እንደነበሩ ፍንትዋ አድርገው የሚያሳዩ ናቸው። እንዲህ አይነት ቅል ሙከራ ሊያስከትል የሚችለውን ሁከትና አደጋ መረዳት የሚገዳል ነበረ። የፍቅህ የፍቅ ግንዛቤ ችግር በፌዴራል ዑለሞች ማህበር መግለጫ ውስጥ ከተሰገሰቁ ህጸጾች መካከል ይበልጥ አደገኛው በቅጥር ግቢ ወይም በዛውያ ውስጥ መቀበርን ከሸሪዐው መንፈስ ጋር ይጋጫል ማለቱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኩለፋኡ ራሽድን እና ሌሎችም ሶሓቦች ከሸሪዐው ጋር የሚጋጭ ድርጊት እንደሚፈፀሞ ማሰብ አ እንደፈፀሞ ማሰብ ከዑለማ ቀርቶ ከየትኛው ሙስሊም የሚጠበቅ አይደለም። እውነታውን እያወቀ ይህችን ሀረግ የከተባት ሰው ነቢዩን ሰለላሁ ዐለይሂ ወሰለም ሰሓቦችንና ዑለሞችን ከሸሪዐው ጋር ተጋጭታችኋል እያላቸው በመሆኑ ብይኑ ከኩፍር ወይም ከኒፋቅ ያነሰ ሊሆን አይችልም። ሳያውቅ ጽፎት ከሆነ ደግሞ ከዑለሞች መድረክ መወገድ ይኖርበታል። ምክንያቱም ይችን ቀላል እውነታ የማያውቅ ጃሂል ከፈትዋ መንበር ላይ መሰየሙ ትልቅ ውርደት ነውና። እንዲህ አይነት ጉልህ ስህተቶች በዑለሞች ማህበር ውስጥ ስለተካተቱ ስብዕናዎች የእውቀት ደረጃ በርካታ ጥያቄዎችን የሚያስነሳ ሲሆን የተቋሙን ቁመና በተመለከተም ከፍተኛ ጥርጣሬ ያጭራሉ። ብሎም ከዚህ ተቋም የሚመነጩ ፈተዋዎችና ሀሳቦች በዒልም ብርሃን ያልታዩና በግብር ይውጣ የሚሰጡ ወይም የሆነን ወገን ለማጥቃትና ለማበሳጨት ያለ እውቀት የሚሰነዘሩ ተደርገው እንዲታሰቡና ማህበረሰቡ በተቋሙ ላይ ያለው እምነት ይበልጥ እንድሸረሸር በር ይከፍታሉ። ከዑለሞች ማህበር የሚሰጥ ሐሳብና መግለጫ ግራቀኙን ያገናዘበ በዒልም የታሸና በታሪክ እውነታዎች የተዋጀ መሆን ሲገባው ሽኩልና ያለ ጥናት የሚወረወር መሆኑ ለሁላችንም አደጋ ነው። በተጨማሪም በፍቅህ ማዕዶቻችን ውስጥ ከተዘረጉ የፈቷ አማራጮች መካከል የሆነን ወገን አመለካከት የሚደግፉትን ብቻ እየመረጡ መበተን ህብረተሰብን የሚያናጋ የአብሮነትን ጭላንጭል የሚያጠፋ መሆኑን ከሌሎች ሀገሮች ተሞክሮዎች መማር በተገባ ነበር። ማስታወሻ ቁጥር አንድ ቀብሩ ሊታነጽ ይችላል የሚል ጩኸት እየተሰማ ሲሆን ለጊዜው በዚህ ረገድ የታሰበ ነገር ስለሌለ ማብራሪያ አሁን መስጠት አያስፈልግም። ቁጥር ሁለት ቀብር ዚያራን ከቀብር አምልኮ በማምታታት ያለፈውን ትውልድ በዕድ አምላክ አድርጎ የማየት ሰሆት አስተሳሰብ የተሰራጨ ቢሆንም ሰፋ ያለ ማብራሪያና ሕክምና ስለሚሻ የዚህ ጽሑፍ አካል ንሊሆን አልተደረገም። ቁጥር ሶስት ተበሩክን እንደ ሽርክ መቁጠር የተስፋፋ ጅህልና ሲሆን ተበሩክ በተሰኘ ኪታቤ በስፋት አጥቸዋለሁ። ይህ ጽሁፍ እንዳይረዝም በመስጋት አላካተትኩትም። ቁጥር አራት ከዚህ ትርምስ ጀርባ ያሉ የአቂዳ ህጸጾች የተውሂድና የሽርክ ግንዛቤ ስህተቶች፣ የጣዖታዊነት ቅሪት የሆኑና በተውሒድ ስም እየተሰራጩ ያሉ አስተሳሰቦችን በተመለከተ ራሳቸውን በቻሉ መጽሐፍት የሚገኙ በመሆኑ መነካካት አልተፈለገም።